ሬሳ ይወስዳል። ሆስፒታል ይወስዳል። መንግስት እጅ ደረሰ ማለት ነው። መንግስት የራሱን ስራ እንዳይሰራ የምታደርጉ ኢትዮጵያውያኖች ለምንድን ነው? ሀቅ እንዳይወጣ የምታደርጉት ለምንድን ነው? ሰው ነው የገደለው። ፖሊስ ጠርታችኋል። ፖሊስ ሬሳውን ወስዶ ሆስፒታል አስገብቷል፣ መርምሯል። የራሱን ስራ እንዳይሰራ የምታደርጉት ለምንድን ነው? የምትሸፋፍኑት ለምንድን ነው? ው ልጅ ወሬዲ ማን እንደገደለው ለምን እንደተገደለ አወቅም? ፖሊስ መጥቶ ሬሳውን ይዞ ሆስፒታል ሂዷል። ይሄ ሬሳ በመንግስት ቁጥጥር ነው የያዘው? ምኑን ተወጋ፣ ምኑን ተመታ፣ እንዴት ሞተ፣ ማን ገደለው፣ ስበቡ ምንድን ነው፣ ምክንያቱ ምንድን ነው ፖሊስ ያጣራል። ካጣራ በኋላ የመፈለጊያ ደብዳቤ ያ እንትን ያ ልጅ የሚታደንበት የሚያዝበት ወረቀት ተጽፎ ያ ልጅ እንዲያዝ ይደረጋል። ተፍትሽም ከሆነ ተፍቲሽ ይደረጋል። ብቻ መደረግ ያለበት ነገር ይደረጋል። ያ ነገር እንዳይሰራ የዚህ የልጅ መሞት ደመ ከልብ የምታደርጉት እራሳችሁ ቤተሰብ ወይም ደግሞ የሀገር ሰዎች ናችሁ። እኔ እኮ የተገዳደላችሁ ጥርስ በራሳችሁ ነው። ገዳይ የአጎት ልጅ ነው። ባዳ አይደለም፣ የሩቅ ሰው አይደለም። የአጎት ልጅ ነው የገደለው። የራሱ ወንድሙ ወንድሙን ገሏል። ይሄ ከሞተ በኋላ ሆስፒታል ገብቷል። ሬሳው ያለው መንግስት እጅ ነው። አሁን ብድግ ብላችሁ ሬሳውን ልትሸኙ የምትሯሯጡት ለምንድን ነው? ምንድን ነው የምትደብቁት ሚስጥር? ምን ነበር የሚሰሩት? ምንድን ነበር የሚያደርጉት? እነዚህ ልጆች ለምንድን ነው ሰው እንዲማር በሕጉ መሰረት በዛ ሀገር ሕግ መሰረት እስከ ገደለው ድረስ ለፍርድ የማይቀርበው እናንተ ቤተሰብ እናትም አባትም ልጅም ካለው አይ፣ አይገደል አውፍ ብለናል ብለው ካሉ የዛ ሀገር መንግስት አውፍ ይላል። ግን መጀመሪያ ፕሮሰሱ ሳይጀመር ልጁ ሳይያዝ ሬሳውን ከሀገር ማስወጣት ፕሮሰስ የምትጀምሩት ለምንድን ነው? ፊሸይ፣ ንማዓናቱ ፊሸይ ማለት ነው። ለምን ሰላም ሰላም፣ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እንዴት ናችሁ? እንግዲህ የቴዲ አሟሟት ሁሉንም እያነጋገረ ነው ያለው። እንግዲህ ገዳይ ያጎት ልጅ ነው። እዚህጋ ፎቶውን ለጥፌላችኋለሁ። መግቢያ ላይ ታምኔሉ ላይ እንደምታዩት ያጎት ልጅ ነው ገዳይ እየተባለው ማለት ነው። የወንድማማቾች ልጆች ናቸው የተጋደሉት። ቴዲ እንግዲህ ለወላጆቹ አንድ እሱ ብቻ ነው ወንድ ልጅ ማለት ነው። ለቤት ውስጥ ቤተሰቦቹ አሉ። የቴዲ አባትና የልጁ አባት ወንድማማቾች ናቸው። እንዲህ አይነት ነው እንግዲህ ግራ የሚያጋባ አሟሟት። በባዳጅ ይሻላል፣ እንደዚህ በዘመድ ሲሆን ደግሞ የበለጠ ያማል። አስባችሁታል? የወንድምና የወንድም ልጅ እና ለምን ወደ ሀገር ይገባል? አስክሬን ወደ አገር እንዳይገባ እየተባለ ነው። ምክንያቱም አልተያዘም። አስክሬኑን ሾርጣ ተረክቧል። የዚህ አገር መንግስት፣ የሳውዲ መንግስት ተረክቧል። ሬሳውን፣ አስክሬኑ ማለት ነው። ግን ወደ ሀገር እንዳይገባ እየተደረገ ነው። ብሬክስ ለጥፎ ነበረ ወደ ሀገር እርዱን የሚል ነገር ማለት ነው። ማለት አስክሬኑን ወደ ሀገር ለመሸኘት ገንዘብ በቴሌግራም ተቀላቅሎ እንዲያወ እንድናወጣ ተብሎ ነበረ እና ይሄን ነገር ለምን ይደረጋል? ለምን ማጣደፍ ምን አስፈለገ? ለምንድነው የምትደብቁት እየተባለ ነው። ሚስጥር አለ የሚባለው ያው እንደነገርኳችሁ የሚሰሩት ውሃውን ነው የተጣሉበት። መንስኤውም ደግሞ በዝች በሴም ካርድ ነው። እየተሰማው እንግዲህ እንግዲህ ወንድሙ ነው ያጎት ልጅ ነው። እዚህ ጋር የተጣሉት በሴም ካርድ ነው። ይሄ እኮ ጭካኔያችን ጥግ ነው ማለት ነው። የእኛ የጭካኔ ጥግ እውነት፣ ወንድም ወንድም ምን እንደዚህ ሲበላ በስደት በጭካኔ በጩቤ እንደዚህ ሲያደርገው በጣም ያማል፣ ቅስም ይሰብራል። እና ይሄ ነገር ወደ ሀገር መሄድ የለበትም። አገር ላይ ከሄደ የዚህ አገር መንግስት ምንም አይነት ፍርድ እንደማይሰጥ ነው። ግን ወደ ሀገር ካልሄደ እንዳልተያዘም ነው። እስካሁን ድረስ ልጁ አልተያዘም። እንዲያዝም አልተደረገም፣ እንዲጠቆምም አልተደረገም። ምክንያቱም ዘመድ ናቸዋ። አያችሁ ሌላም ብዙ ልጆች የተወጉ አሉ እየተባለ ነው። እንደሱ ማለት ነው። የህይወታቸው ያላለፈ ልጆች እየተወጉ አሉ። ይሄኛው ግን እንዳልተያዘ እየተነገረ ነው። ገዳዩ ማለት ነው። በጣም ልብ ይሰብራል። ለሚሰማውም ግራ ይገባል። ለኢትዮጵያም ላሉት እና ይሄን ነገር ለምንድን ነው እዛ ሂዳችሁ የዚህን የገዳይን ልጅ ቤተሰቦች ልትገሉ ነው ወይ? እና ስለዚህ እዚህ ጋ አሁን መስተካከል ያለበት ነገር እዚህ ነው መስተካከል ያለበት አስክሬን፣ በፍጹም ወደ ኢትዮጵያ እንዳይላክ። ከዚህ ሀገር ከወጣ አያገባውም። የዚህ ሀገር ህግ ደግሞ የሳውዲ ህግ ደግሞ የገደለ ይገደል ስለሆነ፣ ስለዚህ ይሄ ልጅ ተይዞ መገደልም ካለበት መገደል አለበት እንጂ በፍጹም አስክሬን መጀመሪያ፣ ምንም ነገር በፖሊስ ቁጥጥር ስር ሳይገባ አስክሬን ለማስገባት ለምንድነው የምታሯሩጡት? ለምን እንደመከልብ ታደርጋላችሁ እየተባለ ነው። አዎ ትክክል ናቸው። መራራጥ ችግር የለም እንትን ጥሩ አይደለም። እኔም ብያለው፣ ምክንያቱም እዚህ ሀገርም ኢትዮጵያን በአጠቃላይ ማሯሯጥ እንወዳለን። የሆነ ሰው በሆነ ነገር አሁን የስክሬን ምርመራ ምኑ ላይ ነው የተወጋው፣ ምንድን ነው እንዴት ነው ተብሎ ያም ሰውየ ወንጀለኛውም ሳይያዝ አሯሩጦ ልጁን ብቻ ከሀገር ለማውጣት እና አፈር እንዲቀምስ ብቻ ማድረግ፣ ይሄ የልጁ ምንም ነገር ያው ፍርድ አያገኝም ማለት ነው። እንዲሁም አንድ ልጅ አለው፣ ስለዚህ በኋላ ለልጁም ጥያቄ ነው የሚሆን አባቴን ማን ገደለው? ምንድነው? እንዴት ነው? ስለዚህ ካሁኑ መቋጨጥ ስላለበት ትክክል ነው አባባሏ፣ እኔ ደግፈዋለሁ። የአዚዛን በ በህጉ መሰረት መሄድ አለብን። ህግ ነው። ስለዚህ አንዴ ሙቷል ወንድማችን ቴዲ በጠዋቱ ወስደውታል። ነፍሱን ይማር። በጣም አሳዝኖናል። ሁላችንም ቅስማችን ተሰብሯል። በሱ ሀዘን ቤተሰብ ብቻ አይደለም ሞላው የኢትዮጵያ ህዝብ በአጠቃላይ አዝኗል፣ አልቅሷል። ሁላችንም ቅስም የተሰበረ ነው። ይሁን እንጂ ግን የገደለ መገደል ስላለበት ይሄ ልጅ ያጎቱ ልጅም ይሁን የእናቱ ልጅም ይሁን ቴዲ እንደተገደለው እሱም መገደል አለበት። ይሄ ህጉ ነው ሲጀመር። በምንም በምንም ምክንያት ይሁን ግድ ነው። እርግጠኛ ነኝ የቴዲ አባትም ቢሆን የወንድሜ ልጅ ነው ና እንዳይሞት አይልም። የቴዲ ቤተሰቦችም ልጃችን ሙቷል አንዴ ያኛው እንዳይሞት አይሉም። ለምን እነሱን ተጉርተዋል? ስለዚህ ይሄ መገደር ስላለበት፣ ለምን ይሸፋፈናል? ለምንድን ነው ሚስጥሩ የሚባለው? እንግዲህ ይህ ነው የሚሰሩት፣ ውሃ ነው ያቺ ሴም ካርድ ለምን ተሰበረች? ሴም ካርዷ ከጠፋች፣ ሁለ ነገራችን ጠፋ ነው። ተሰብራ ሳይሆን ጠፋች፣ ከዛም ደግሞ ተሰርቃም ነው ነው የተባለ እና ይሄ ነው እንግዲህ እነሱን ለሞት ያበቃቸው ጉድ። ይሄ ነው ብቻ። በጣም ያማል። በጣም ቅስም ይሰብራል። ቴዲ ነፍስን ባጸደ ገነት ያኑረው። ለእናትህ ለወላጆችህ መጽናናትን ያድል። ቅስም የሚሰብር ነው። የቴዲ ሞት ሁላችንም ሰብሮናል። ሁላችንም የሁላችንም ወንድም ነው። ቴዲ ማለት ጥሩ ልጅ ነው፣ እኛ እስከምናውቀው ድረስ በተለይ ሚዲያ ላይ የምንከታተለው ሰዎች በጣም እናውቀዋለን። ብቻ በጣም ልብ የሚሰብር ነው፣ ያሳዝናል። በአቋራጭ መንገድ አትሂዱ የሚባለው አንዳንዴ ይሄ ነው እንግዲህ እኛ ኢትዮጵያኖች በአቋራጭ መንገድ መተን ገንዘብ ለመሰብሰብ ገንዘብ ለማፍራት እንሯሯጣለን። በተለይ በዚህ ሀገር በሳውዲ አረቢያ ላይ በአብዛኛው በአብዛኛው ኢትዮጵያያን እርስ በርስ ነው። የዚህ ሀገር ሰው እኮ እርስ በርስ አይናካም፣ ጩቤ አይደለም ምንም ይዞ አይሄድም የሳውዲ ዜጋ። የእኛ ኢትዮጵያያን ግን በሰው ሀገር ጩቤ አያጡም፣ ሽጉጥ አያጡም። ክፉ ነገር የሚሰሩት መጥፎ ነገር የሚሰሩት እኛ ኢትዮጵያን አገር ላይ እንደዚህ በስደት እንደዚህ ምንበላላ ራሳችን እንደዚህ በጣም ያማል። እንግዲህ አስክሬን አይድም የተባለ ነው አላቅም፣ መጨረሻው ምን እንደሚሆን በጣም ያማል። ያለውን ነገር እየተከታተል እናደርሳችኋለን። ለወንድማችን ለቤተሰቦቹ መጽናናት፣ ወንድማችንም ነፍስ ቴዲዬ በሰላም ትረፍ። ወንድማችን በጣም አዝነናል። ሁላችንም ሁላችሁንም እግዚአብሔር ያጽናችሁ የእውነት በጣም ለካ አንዳንዴ ሚዲያ ላይ የምታውቁት ሰው እንደ ቤተሰብ አክል ያማል። በእናታችሁ የእውነት አመመኝ። ማመን ሁሉ እስኪያቅተኝ አሁን ነው ማመን የጀመርኩት የእውነት አልመስልም እያለኝ ማለት ነው። ምክንያቱም ከሳምንት በፊት የነበረ ሰው እንደዚህ ግራ የሚያጋባ አሟሟት ነው። ቤተሰቦችንም እግዚአብሔር ያጽና። እናት ምን ጉዱን ተሸከምሽ ምን ዋጠሽ አቤት አሰባችሁት እናት አባቴ ዚኔ ወይኔ አይቶ መቅበርም እኮ አለም ነው አስታሙ መቅበርም አለም ነው የእውነት በአሁን ሰዓት እልል እያሉ መቅበር ነው ሰዋርጅቶ ከሞተ ታሞ ከሞተ ከምሬ ነው ከበሮ እየመቱ እየዘፈኑ ቢቀብሮት ይሻላል እያለቀሱ ሳይሆን በቃ ዩ ህጻናት እንዲ የተቀጸፈ እርስ በርስ እንዲ የተበላላን እስከ መቼ እንደሆነ ብቻ አናቅም አቤት አምላኬ